ዕለተ ሰኞ አንጽሖተ ቤተ መቅደስ እና እንዲሁም ጸበለስ የተረገመበት ቀን ይባላል። ማክሰኞ የጥያቄ ቀን ወይም የትምህርት ቀን ይባላል። ረቡዕ የምክር ቀን ወይም ምክራ አይሁድ የተፈጸመበት ቀን፣ የእንባ ቀን የመአዛ ቀን ይባላል። ሐሙስ ደግሞ የጸሎት ቀን ወይም ጸሎት ሐሙስ፣ አዲስ ስርዓት የተሰራበት ሚስረ ቁርባን የተሰጠበት ቀን ይባላል። ዓርብ የስቅለት ዓርብ ይባላል። ቅዳሜ ቀዳም ሹር ወይም ቀዳሚት ስዑር ይባላል። የተሻረ ቅዳሜ ማለት ነው። ይሄ ስማቸው ነው። ይህ ስም የግብር ስም ይባላል። ከሆነ ድርጊት የተነሳ ያገኙት ስያሜ ማለት ነው። በሐሰት ሸንጎ ወጥመድ ተጠምዶ ጌታ ተያዘ ህይወቴን ፈቅዶ። ወደ ሰኞ ስንመለከት አንጽሖተ ቤተ መቅደስ የሚባለው አምላካችን ክርስቶስ በሀያይቱና በውርንጭላዋ ላይ ተቀምጦ ወደ ቤተ መቅደስ ነው የገባው ብለናል። ወደ ቤተ መቅደስ ሲገባ እንደ ጠበቀ ሆኖ አላገኘውም። በዘመነ አበው፣ በዘመነ መሳፍንትም ቀድሞም በሕገ ልቦናም ሲኖሩ የእግዚአብሔር ቤተ መቅደስ ለጸሎት ለአምልኮ፣ ሰዎችና እግዚአብሔር የሚገናኙበት ስፍራ ነው የነበረው በዘመነ ካህናት አምላካችን ክርስቶስ በዘመነ ካህናት ወደ ቤተ መቅደሱ ሲገባ ግን እንደዛ ሆኖ አላገኘውም። ወርቁን ለብር እየለወጡ እህል እየሸጡ፣ ርግብ ዋኖስ እየተለዋወጡ፣ በሬና ላም እየሸጡ ቤተ መቅደሱ የአምልኮ ስፍራ ሳይሆን የሚመስለው አጀብነት ያለው ትልቅ የንግድ ማዕከል ሆኖ ነበር ያገኘው። በመገረም ሆኖ እርሱም በመጽሐፍ ጸሎት ቤት የሰ ቤተ ጸሎት ይሰመይ ዋንት ሙሰ ረሰይ ክምዎ ቤተ ፈያት ወሰረቅት በመጽሐፍ ቤቴ የጸሎት ቤት ተብለዋል። የጸሎት ቤት ይባላል፣ የአምልኮ ቤት ይባላል፣ የቅድስና ቤት ይባላል፣ አምልኮተ እግዚአብሔር የሚፈጸምበት ቤት ይባላል፣ የእግዚአብሔር የማዳኑ አገልግሎት የሚታይበት ቤት ይባላል። እናንተ ግን

ወበጻ ቢታንያ ይላል ተዋቸውና፣ ወደ ቢታንያ ሄደ ይላል። ርህበ ይላል ቢታንያ ሲደርስ ተራበ ይላል። ተራበ ስንል አምስቱን እንጀራ ሁለቱን አሳ አበርክቶ አምስት ሺህ ሕዝብ አብልተዋል። አበርክቶ ወይ አስገኝቶ መብላት አይችልም ለሚሉ አበርክቶም ፈጥሮ መብላት ይችላል። ከመነሳቱ በፊትም እርሱ ሙታን አስነስተዋል። ተራበ ይላል በፈቃዱ ወይም ስጋ እንደለበሰ ለማጠየቅ ወይ ደግሞ ሚስቴር ለመናገር ለማስተማር ሐዋርያት አብረውት ነበሩ። በሩቅ ወረ እየ እጸ በለስ በፍኖት ይላል አይኑን አሻግሮ ቢመለከት እጸ በለስን አየ። ፍሬ ያላት እንደሆነ ብሎ ቢሄድ ወይ ተረክበ ፍሬ ውስቴታ በእጸ በለሱ ላይ ምንም አይነት ነገር ፍሬ የለም። ደርቃ ነው ያገኛት። ወይኩን ፍሬ ለዘላለም በአንቺ ላይ ለዘላለም ፍሬ አይገኝብሽ ብሏት ረግሟት ሄደ። ወዲያው ደረቀ ይችላል ወንጌላዊ ሲናገር ሲዘብቱበት ምራቅ ሲተፉ የማይደፈር ደፍረው ሲዘልፉ ምሳሌ ነው። አምላካችን ክርስቶስ አካላዊ ቃል እስራኤልን አርባ ዘመን መና ከሰማይ እያወረደ ከበረሃ እንደ አድማስ ከጠነከረው ድንጋይ ላይ ውሃ እያፈለቀ የመገባቸው እርሱ ነው። መላእክትን መብል መጥጥ የማይስማማቸው አድርጎ የፈጠራቸው እርሱ ነው። እርሱ ግን እዚ ጋር ተራብኩ ይላል። በዚህ እንደነቃለን። ሚስጢሩ በለስ የተባለው የተባለችው ቤተ እስራኤል ናት። ከሰው ሃይማኖት ፍቅር ፈልጎ ቢመጣ ከቤተ እስራኤል የሃይማኖት ፍሬ የጽድቅ ፍሬ አጣ። ወይኩን ፍሬ ለዘላለም ፍሬ አይገኝብሽ ብሎ እንደረገማት መጽሐፍ ባለው ሕግ ባዘዘው በምክረ ካህን በፈቃደ ካህን ለማይኖሩት እልም ድርግም ብላችሁ ጥፉ ብሎ የተናገረበት አንቀጽ ነው። ደይ አቅረብኩ ለከ እሳተ ወማየ ደይ እዴካ በዘፈቀድከ እሳቱንም ውሃውንም አቀርብልሃለሁ እጅህን ወደፈለግከው መክተት ነው። ወደ ውሃው ከከተትክ እጅህን ያለመልመዋል። ወደ እሳቱ እጅህን ከከተትክ እጅህ ከእሳት እንደገባ ጅማት ርር፣ ኩም፣ ትር ብሎ ይጠፋል። ባለው መሰረት ጽድቅ ሃይማኖት ብፈልግባችሁ አጣሁ እናንተም አትመለሱም ብሎ ለማይመለሱት እንደዚህ አለ። ታስረሃል ስለኔ ኢየሱስ